ጤና ይስጥልን የተከበራችሁ የጣና ዕለታዊ መረጃ ተሳፋሪዎቻችን፣ እነሆ የዕለተ ማክሰኞ ህዳር 23 ቀን 2018 ዓ.ም መረጃዎቻችንን ይዘን ቀርብናል። ለመከታተል ያመቻችሁ ዘንድ አስቀድመን የመረጃዎቹን አንኳር ነጥቦች እናስተዋውቃቸው። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ውስጥ የሃይማኖት ግጭት የሚፈጠርበትን ሁኔታ አመሻሽተዋል የሚል ጥናት ይፋ ወጥተዋል። የአብይ የብልጽግና ወንጌል ክንፍ ለኢትዮጵያ ሰላም የሚሰጥ ሳይሆን ህዝቡ የሚጋደልበትን ሁኔታ የሚያመቻች ነው የሚለው የዚህ ጥናት ዋና ዋና ነጥቦች ይዘናል፣ በቀዳሚነት እነግራችኋለን። የወልዲያ ወጣቶች በብልጽግናው የሚሊሻ ኃይል በገፍ እየታፈሱ መሆኑ ተሰምተዋል። በወልዲያ ከተማ ከስራ ቦታቸውና ከመንገድ ላይ በሚሊሻዎቹ የሚታፈሱት ወጣቶች ለወታደራዊ ስልጠና ወደ ማሰልጠኛ ካምፖች እየተወሰዱ ነው ተብሏል። ይህም አንዱ የዕለቱ መረጃችን ነው፣ ሰሙታላችሁ። የሱዳኑ ጀኔራል አልቡርሃንና የሩሲያው ፕሬዚደንት ቭላድሚር ፑቲን ከአብይ አህመድ ጀርባ አንድ አደገኛው ስምምነት ላይ ደርሰዋል ተብሏል። ዛሬ ማለዳ እንደተሰማው ሩሲያ ሱዳን ውስጥ የባሕር ኃይል ጣቢያ ለማቋቋም ስትስማማ፣ ሱዳንም የጦር ጀቶች ከሩሲያ ልታገኝ መሆኑ ተነግሯል። ጀኔራል አልቡርሃንና ኢሳያስ አፈወርቂ ጸረ አብይ አህመድ ስምምነት ላይ ደርሰዋል መባሉም ይታወሳል። ከእኛ ጋር ስትቆዩ መረጃውን የምትሰሙት ይሆናል። ግብጽ ከኢትዮጵያ ጋር አልወያይም ማለቷ ተሰምቷል። የህዳሴ ግድብን በተመለከተ ከኢትዮጵያ ጋር ተጨማሪ ውይይት እንደማይደረግ የግብጽ የውጭ ጉዳይ ሚኒስቴር በድላ ድላቲ ተናግረዋል። ይህም አንዱ የእለተ ማክሰኞ መረጃችን ነው። ታደምጡታላችሁ። አሜሪካና ሩሲያ በዩክሬን ጉዳይ ሊመክሩ ነው። በአሜሪካና በምዕራባውያኑ የኔቶ ኃይሎች ተስፋፊነት የተነሳ ወደ አፈርነት እየተቀየረች ያለችው ዩክሬን ያድናል የተባለ ውይይት ዛሬ ይደረጋል ተብሎ ይጠበቃል። መረጃው አለን፣ በሰዓቱ ይደርሳችኋል። የተወደዳችሁ አድማጮቻችን አብራችሁን ስትቆዩ እነዚህና ሌሎች መረጃዎችን ሰማላችሁ። አክብሮታዊ ግብዣችንን እያስቀደምን ወደ ዝርዝር መረጃዎቹ እናመራለን። ጠቅላይ ሚኒስትር ዐቢይ አሕመድ ኢትዮጵያ ውስጥ የሃይማኖት ግጭት የሚፈጠርበትን ሁኔታ አመቻችተዋል ሲል አንድ ጥናት አመለከተ። ታዋቂው የኢትዮጵያ አጥኚ ጃን ዛሆሪክ በትናንትና ሁለት በወጡት ጥናት ብዙዎች ኢትዮጵያ ውስጥ የሚፈጠሩ ግጭቶች ብሔር ተኮር ይሆናሉ ቢሉም አብይ ወደ ስልጣን ከመጡ አንስቶ በሃይማኖት መካከል የፈጠሯቸውን ችግሮች ይዘነጋሉ ብለዋል። እንደ ፕሮፌሰር ዛሆሪክ የአብይ አህመድን ወደ ስልጣን መምጣት ተከትሎ የጴንጤኮስታል ሃይማኖት ከፍተኛ ቦታ መያዝ በሁለቱ ነባር ሃይማኖቶች በደግ አይታይም ብለዋል። በብልጽግና ወንጌል የሚመራው ይህ የሃይማኖት ክንፍ በኢትዮጵያ ውስጥ ከፍተኛ ቦታ እንዲይዝ የጠቅላይ ሚኒስትሩ በሰባኪዎች ፓስተሮችና አነቃቂ ንግግር ተናጋሪዎች መሙላት እንደጠቀመውም አጥኙ ከሌላ ወዳጃቸው ጋር ባሳተሙት ጥናት ይጠቅሳሉ። ጠቅላይ ሚኒስትር አብይ አህመድ አስቀድመው ወደ ስልጣን ሲመጡ ለስልጣናቸው መደላደል የተጠቀሟትን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዴት እንደገፏት የሚተነትኑት አጥኚዎቹ ለዚህም የተለያዩ መንገዶችን መጠቀማቸውን ያነሳሉ። የተገፉ የተባሉ ብሔር ተወላጆችን በተለይም ሙስሊምና ፕሮቴስታንት አማኞችን ወደ ቤተመንግስታቸው ማቅረብ አንዱ ሲሆን እስልምናና ፕሮቴስታንትን ከኦርቶዶክስ እኩል ናቸው የሚሉ አካሄዶችን በመጠቀም በሃይማኖቶቹ መካከል ክፍተት ፈጥሯል ብለዋል። በዚህ አላበቁት ዐቢይ አህመድ የሰሜኑን ጦርነት ተንተርሰው ኦርቶዶክስን በትግራይና በኦሮሚያ በኩል ሶስት ቦታ ከፍለው እንዳዳከሙት አጥኚዎቹ ይጠቅሳሉ። የአብይ ሃይማኖት ለኢትዮጵያ ሰላም የሚሰጥ ሳይሆን ህዝቡ የሚጋደልበትን የግጭት መስመር ዳግም ማምጣት ነው የሚሉት እነ ፕሮፌሰር ዛሁሪክ ጠቅላይ ሚኒስትሩ የሙስሊሙን ድጋፍ ሊያገኙ የቻሉት ከኦርቶዶክስ እኩል ሊያደርጓቸው በመጠራቸው ነው ሲሉ ይከራከራሉ በመደመር መንፈስ መሰረት አብይን የሚቃወሙ ሁሉ የጨለማ ተወካዮች ብቻም ሳይሆኑ ክፉ መንፈስ የተናወጣቸው ተደርገው በአብይ መታሰባቸው የኢትዮጵያን የሃይማኖት ግጭት እየከፋ ያደርገዋል ብለዋል። ይህ የዐቢይ አካሄድ ከመካከለኛው ምስራቅ ሙስሊም ሀገራት ከሚመጣው ተጽዕኖና ሌሎች ይህንን የሃይማኖቱን ክፍተት ለመጠቀም ለሚሹ የውጭ ኃይሎች አመቺ ሁኔታ ይፈጥራል ሲሉም አጥኚዎቹ አስጠንቅቀዋል። ከዚሁ ጥናት ተኮር መረጃችን ጋር በተያያዘ አሁን በስልጣን ላይ ያሉት የብልጽግና ቁንጮ ሰዎች ኦሮሞ ፕሮቴስታንቶች ናቸው ሲሉ ከጥቂት ቀናት በፊት የጻፉት የኢትዮጵያ ሃይማኖት አጥኞች ተርጄ ኦስቴቦም ተመሳሳይ ክርክራቸውን አቅርበው ነበር። ለዚህም የኦሮሞ ፕሮቴስታንቶች ከፍተኛ የስልጣን ማማ ላይ ለመውጣት አንጋፋው የኦሬሶ አባዱላ ገመዳ ዋነኛው ምክንያት ናቸው የሚሉት ፕሮፌሰር ኦስቴቦ አባዱላ የኦሮሞ ብሄርተኝ ነትን ከእስልምና ንቅናቄ ጋር መዛመዱና ከኦርቶዶክስ ክርስትና ጋር መኳረፉ ፕሮቴስታንት ኦሮሞዎቹን ወደፊት እንዲያመጡ አድርጓቸዋል ሲሉም ጽፈዋል። ቢመሩት ይሻላል ብለው በማሰብ እና ዐቢይ አህመድን ወደፊት አመጧቸው ብሎኛል። አባዱላ ብዙ ክርስቲያኖችን ወደፊት በማምጣት በምዕራባውያን ዘንድ የኦሮሞ ፖለቲካ ሊቃኖች የሙስሊሞች የበላይነት አለበት የሚለውን ገጽታ ለማስተካከል ሞክረዋል የሚሉት ኦስቴቦ አባዱላ ወደፊት ካመጧቸው ፕሮቴስታንቶች ውስጥ ከለማ መገርሳ እስከ ሽመልስ አብዲሳ ከአዳነች አበቤ እስከ ራሳቸው አብይ አህመድ ያሉት እንደሚገኙበት በስፋት ምንጮቻቸውን ጠቅሰው አትተዋል። ራሳቸው አባዱላም ወደ ፕሮቴስታንት የተቀየሩት ከ16 ዓመት በፊት መሆኑ ይታወሳል። የወልዲያ ወጣቶች በብልጽግና የሚሊሻ ኃይል በገፍ እየታፈሱ መሆኑ ተሰምተዋል። በወልዲያ ከተማ ከስራ ቦታቸውና ከመንገድ ላይ በሚሊሻዎቹ የሚታፈሱት ወጣቶች ለወታደራዊ ስልጠና ወደ ማሰልጠኛ ካምፖች እየተወሰዱ ነው። አሁን ደግሞ አፈሳው የኦርቶዶክስ ቤተክርስቲያን የአብነት ተማሪዎች ላይ እንደመጣ የሚጠቅሰው ዘገባው በከተማው የምትገኘው ቤተክርስቲያን ተማሪዎች እንዲለቀቁ በድብዳቤ ብትጠይቅም እስካሁን ምላሽ አልተገኘም ተብሏል። አፍነው ወሳጆቹ የሚሊሻ አባላት በወሰዱት በእያንዳንዱ ሰው ከ እስከ 30 ሺህ ብር ገንዘብ እየጠየቁ ይገኛሉ የሚሉት የመረጃ ምንጮች አሁን ላይ የታፈሱት ወጣቶች በከተማ ውስጥ በሚገኝ አንድ ቀበሌ ውስጥ ታስረው እንደሚገኙ ጠቁመዋል። ከዚሁ የብልጽግና ፍሳ ጋር በተገናኘ አዲስ አበባ ውስጥ የሚኖሩ ኤርትራውያን ስደተኞች ታፍሰው ከተወሰዱ በኋላ ነጻ ለመሆን እስከ አንድ ሺህ ዶላር እየጠየቁ መሆኑም ተሰምተዋል። ከአሁን ቀደም ወጣቶቹን የደህንነት ስጋት ስለሆኑ አጣርተው ይለቋቸው ነበር የሚሉት የዘገባው ምንጮች አሁን ግን እስከ አንድ ሺህ ዶላር እየተጠየቅን ነው ብለዋል። በተመሳሳይ በአዲ የአዲስ አበባ አዲሱ ሸገር ሲቲ ከተማ ወጣቶች እየተያዙ የቀድሞ ፍጹም በላይ ሆቴል እና ወጣቶች ማዕከል ውስጥ እየታሰሩ መሆኑም ታውቋል። ብዙዎች ከክፍለ ሀገር ስራ ፍለጋ የመጡ መሆናቸው የታወቀ ሲሆን የታፈሱት ወጣቶች ቤተሰቦች ወጣቶቹን ለማስለቀቅ ከ30 ሺህ እስከ 50 ሺህ ብር እየተጠየቁ መሆኑም ተሰምተዋል። ሩሲያ የባህር ኃይል ጣቢያ ሱዳን ውስጥ ልታቋቁም እንደሆነ ተሰማ። ወል ስትሪት የተሰኘው ተነባቢ የአሜሪካ ጋዜጣ ዛሬ ማልዳ እንዳስነበበው የሱዳን ወታደራዊ መንግስት ለሩሲያ በቀይ ባህር ዳርቻ ላይ የባህር ኃይል ጣቢያ እንዲመሰረት የቀረበው የ25 ዓመት ስምምነት መጽደቁ አይቀርም ተብሏል። ይህም ለሞስኮና በአፍሪቃ የመጀመሪያው ቋሚ የባህር ኃይል ጣቢያ ሲሆን ስትራቴጂያዊ በሆነው የዓለም የንግድ መስመር ላይ ሩሲያን ትልቅ ቦታ ያስይዛታል ተብሏል። ይህ አሜሪካንን እጅጉ ይረብሻታል የተባለው የአል ብርሃንና የፑቲን ስምምነት ሩሲያንና ቻይናን ከምስራቅ አፍሪቃ ለማራቅ ስትለፋ ለከረመችው አሜሪካ ከባድ ሽንፈት እንደሆነ ጋዜጣው ጠቅሰዋል። በዚህ የ25 ዓመታት ስምምነት መሰረትም ሩሲያ ከሶስት መቶ የሚያንስ ወታደሮቿንና የኒውክሌር ማብለያን ጨምሮ አራት የጦር መርከቦቿን በፖርት ሱዳን አሊያም ገና ቦታው በይፋ ባልታወቀ የሱዳን ግዛት ውስጥ አሰፍራለች ተብሏል። እንደ ወልስትሪት ዘገባ ከሆነም ሩሲያ ከዚህ በተጨማሪ በአፍሪቃ ሶስተኛ ወርቅ አምራች የሆነችውን ሱዳን ማዕድን የመነገድ እድልም ታገኛለች። በተለይም ፖርት ሱዳን ላይ የጦር መርከቦቿን ማስፈር መቻሏ 12 በመቶ የሚሆነው የዓለም ንግድ የሚተላለፍበትን ስዩዝ ቦይ ለመቆጣጠር ያስችላታል ተብሏል። ለዚህ ስምምነት ጀነራል አልቡርሃን በምላሹ የሚያገኙት ደግሞ ከጀነራል ዳጋሉ ጋር ለገቡበት ያልተቋረጠ የእርስ በርስ ጦርነት የሚሆኑ ጸረ አውሮፕላን መሳሪያዎች ሞተሮች እና ሌሎች ከባድ የጦር መሳሪያዎች ናቸው ተብሏል። በዚህ ጉዳይ ላይ ዘገባው ያስነበበው ቢዝነስ አፍሪካ ጋዜጣ በበኩሉ ሱዳን ኤስዩ 35 እና 30 የተሰኙ ተዋጊ ጀቶች ከሩሲያ እንደሚበረከትላት ምንጮቹ ጠቅሶ ዘግበዋል። በቀይ ባህር አቀቢያ ሩሲያ ታቋቁመዋለች የተባለውን የባህር ኃይል ጣቢያ ተከትለው የሱዳን መከላከያ ሚኒስቴር እነዚህን የጦር ጀቶች ከሩሲያ ለመቀበል ንግግር ከጀመሩ ሰነባብተዋል ተብለዋል። በተያያዘ የሱዳን ዜና ጄኔራል አልቡርሃን የፈጥኖ ደራሽ ኃይሉን ትጥቅ ማስፈታት የማያካትቱ የሰላም ውጥኖችን እንደማይቀበሉ አስታውቀዋል። አቋማችን ለድርድር አይቀርብም፣ የፈጥኖ ደራሽ ኃይሉ ከያዛቸው ግዛቶች በሙሉ ለቆ መውጣት አለበት ያሉት ጄኔራሉ ወታደራዊ ኃይሉ ታጥቆ እንዲቆይ የሚፈቅዱ ማናቸውም የስምምነት ተነሳሽነቶች ሙሉ በሙሉ ተቀባይነት የላቸውም ብለዋል። አልቡራኒ እና አቋም በአፍሪቃ ለአሜሪካ ፕሬዚዳንታዊ ከፍተኛ አማካሪ ማሳሳድ ቦሎስ፣ ለኖርዌይ፣ ለእንግሊዝ እና ለተባበሩት መንግስታት ድርጅት ዋና ጸሐፊ ተወካዮች ጨምሮ ለተለያዩ ውጭ አምባሳደሮች መተላለፉንም ተናግረዋል። እርሳቸው ይህን ቢሉም የተባበሩት መንግስታት ድርጅት በሱዳን የሚገኙ ሁሉም ወገኖች ለሰላማዊ ሰዎችና ለእርዳታ ሰራተኞች ያልተገደበ የሰብዓዊ እርዳታ ተደራሽነትን እንዲያረጋግጡ አስቸኳይ ጥሪውን አድርጓል። ተመድ ጥሪውን ያቀረበው የሱዳን ፈጥኖ ደራሽ ኃይል የሚፈጽማቸው ጥቃቶች ከፍተኛ የሰዎች መፈናቀልን እንዲሁም እየጨመረ የመጡ ፍላጎቶች መፍጠራቸውን በቀጠሉበት በአሁኑ ወቅት ነው። ቃል አቀባይ ስቴፋን ጁዳሪክ ሰኞ ዕለት ለጋዜጠኞች ሲናገሩ ሰላማዊ ሰዎችን የእርዳታ ሰራተኞችን ለመጠበቅ ሲባል ደህንነቱ የጠበቀና ያልተገደበ የሰብዓዊ እርዳታ ተደራሽነትን በአስቸኳይ እንዲያረጋግጡ ሁሉንም ወገኖች በድጋሚ እንጠይቃለን ብለዋል። በሱዳን ጦርና በፍጥኖ ደራሽ ኃይል መካከል በጎርጎሮሳውያኑ 2023 የጀመረው ጦርነት በሺዎች የሚቆጠሩ ሰዎችን ለሞት ሲዳርግ ቢያንስ 12 ሚሊዮን ሰዎችን ማፈናቀሉን ቲአርቲ ወርልድ በዘገባው አመልክተዋል። ከሰሞኑ ፖርት ሱዳን የነበሩት ኢሳያስ አፈወርቂና ጄኔራል አልቡርሃን ጸረ አብይ አህመድ ስምምነት ላይ ደርሷል አልመባሉም።

ግብፅ ከኢትዮጵያ ጋር አልወያይም ማለቱ አትሰምተዋል። የህዳሴ ግድብን በተመለከተ ከኢትዮጵያ ጋር ተጨማሪ ውይይት እንደማይደረግ የግብፅ የውጭ ጉዳይ ሚኒስቴር በድር አብድላቲ ተናገሩ። ከቢቢሲ ፎከስ ኦን አፍሪካ ጋር ቃለ ምልልስ ያደረጉት የውጭ ጉዳይ ሚኒስትሩ ላለፉት 13 ዓመታት የተደረጉ ውይይቶች አንዳችም መፍትሄ አላመጡ ብለዋል። የህዳሴ ግድቡ ከተመረቀ በኋላ በኢትዮጵያና በግብፅ መካከል ያለው ግንኙነት የበለጠ መሻከሩን ጠቅሰው በዚህ መካረር ምክንያት ዓለም አቀፉ ማህበረሰብ ስጋት ሊሰማው እንደሚገባ ሰላም ተናግረዋል። ባለፉት 13 ዓመታት በሀገራቱ መካከል የተደረገው ውይይት ውጤት ባለመገኘቱ ግብፅ ባለም አቀፉ ህግ መሰረት የውሃ ደህንነቷን እንደምታስከብርም የውጭ ጉዳይ ሚኒስትሩ አክለዋል። የግድቡ ጉዳይ ከኢትዮጵያ ጋር ካለን የሁለትዮሽ ግንኙነት ጋር የሚያያዝ ነው ያሉት ሚኒስትሩ፣ ግድቡን እንደተናጠል እርምጃ ነው የምንቆጥረው ብለዋል። ለህዳሴ ግድቡ እውቅና አንሰጠውም ሲሉ የተደመጡት የግብፅ ውጭ ጉዳይ ሚኒስትር ሌላ የውሃ ምንጭ የለንም ሲሉ አገራቸው አደጋ ውስጥ መግባቷን ጠቅሰዋል። በኢትዮጵያና በግብፅ መካከል ያለው ውጥረት ቢባባስ፣ በአንጻሩ በሶማሊያና በግብፅ መካከል ያለው ግንኙነት እየተጠናከረ ሄደዋል። በግብፅና በሶማሊያ መካከል የተፈጠረው ወታደራዊ ስምምነት ተግባራዊ ሆኖ የግብፅ ሁለት ወታደራዊ አውሮፕላኖች በሶማሊያ ዋና ከተማ ሞቃዲሾ የጦር ጄኔራሎችና ከፍተኛ የጦር መሳሪያዎችን ይዘው ማረፋቸውም ይታወሳል። የግብፅ ጦር በሶማሊያ መሬት መስፈሩ መነሾ ተነሱ የብልጽግና መንግስት ሶማሊያ ያስኮረፈውን ከሶማሊላንድ ያደረገውን የባህር በር ስምምነት ተከትሎ በመታው ዲፕሎማሲያዊ ኪሳራ መሆኑ ቢታወቅም ግብጽ ግን ሰላም አስከባሪ ወታደሮችን ነው የላኩ ስትል እስከ ዛሬ ድረስ እየተከራከረች ነው። የግብጽ ሰራዊት በሶማሊያ መሰማራቱ ከኢትዮጵያ ጋር ካለው ውጥረት ጋር የሚገናኝ ስለመሆኑ የተጠየቁት የግብጽ የውጭ ጉዳይ ሚኒስትር ባደል አብደላቲ የማይመሳሰሉ ነገሮችን መቀላቀል ነው ሲሉም ይህንኑ የሀገራቸውን ተጨባጭ ያልሆነ አቋም አስተጋብተዋል። እርሳቸው ይህንን እያሉ ባለበት ሰዓት እንኳን የሶማሊያ ውጭ ጉዳይ ሚኒስትሩ አህመድ ፋቂ ትናንት ካይሮ ገብተዋል። የሀገራቸውን ጦር አዛዥ አስከትለው ካይሮ የደረሱት ውጭ ጉዳይ ሚኒስትሩ በይፋ ያልተነገረ የተባለውን ጉዞቸውን ተከትሎ ከግብፅ ጋር በወታደራዊ ጉዳዮች ዙሪያ መምከራቸውን የሶማሊያ ዜና ምንጮች ዘግበዋል። አሜሪካና ሩሲያ በዩክሬን ጉዳይ ሊመክሩ ነው። በአሜሪካና በምዕራብያኑ የኔቶ ኃይሎች ተስፋፊነት የተነሳ ወደ አፈርነት እየተቀየረች ያለች ዩክሬን ያድናል የተባለ ውይይት ዛሬ ይደረጋል ተብሎ ይጠበቃል። ቭላድሚር ፑቲን ዛሬ ከአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍ ጋር ይገናኛሉ ተብሏል። የሩሲያው ፕሬዚዳንት ቭላድሚር ፑቲን ከአሜሪካዎቻቸው ዶናልድ ትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ ጋር ዛሬ ማክሰኞ በሞስኮ እንደሚገናኙ ተዘግቧል። ይህ የሞስኮ ጉዞ የተሰማው ነጩ ቤተ መንግስት መንግስት በሩሲያና ዩክሬን ጦርነት ዙሪያ ከስምምነት ለመድረስ ተስፋ ሰጪ ሁኔታዎች ቸው ከተነገረ በኋላ ነው። የዶናልድ ትራምፕ አማች ጃሬድ ኩሽነርም ከስቲቭ ዊትኮፍ ጋር በጋራ ፑቲንን ያገኟቸዋል ተብሎ ተጠብቀዋል። ከዚህ የሞስኮ ቀጠሮ አስቀድሞ ለሩሲያ ያደላል በተባለው የአሜሪካ የሰላም አማራጭ ስምምነት ዙሪያ የዩክሬንና ዩናይትድ ስቴትስ ባለስልጣናት በፍሎሪዳ ተገናኝተው መክረዋል። የዩክሬን ፕሬዚደንት ቭላዲሚር ዜለንስኪ የፍሎሪዳውን ውይይት ገንቢ ሲሉ ቢገልጹትም ተጨማሪ ስራዎችን የሚፈልጉ አስቸጋሪ ጉዳዮች መኖራቸውን ግን አልሸሸጉም። ትናንት ሰኞ ከፈረንሳዮቻቸው ኢማኑኤል ማክሮን ጋር ከተወያዩ በኋላ አቃላቸውን የሰጡት ዘለንስኪ ኬቭ በሰላም ንግግሩ ዙሪያ ቅድሚያ የምትሰጥ የሚሰጠው ሉዓላዊነቷንና ጠንካራ የደህንነት ዋስትና ማግኘትና ማስቀጠል መሆኑን አጽንኦት ሰጥተዋል። ፕሬዚደንቱ ሰላም ለማውረድ በሚደረገው ንግግር የግዛት ጉዳዮች እጅግ አስቸጋሪ መሆኑን ጠቅሰዋል። ክሬምሊን በምስራቅ ቀይ የሀገራቸው ክፍል የተቆጣጠረችው ስፍራዎችን መጠቅለል ትፈልጋለች፣ ኬቭ ግን መቼም አታደርገውም ሲሉም ተደምጠዋል። በአሜሪካው ፕሬዚዳንት ዶናልድ ትራምፕ የቀረበው ባለ 28 ነጥብ የሰላም ስምምነት ዙሪያ የአሜሪካ እና የዩክሬን ባለስልጣናት ለሁለት ቀናት በፍሎሪዳ ከተወያዩ በኋላ አሁን ደግሞ ከሩሲያ ጋር ለመ ጉባኤት የአሜሪካ ልኡክ ወደ ሞስኮ አቅኝተዋል። ፕሬዚዳንት ቭላዲሚር ፑቲን አሜሪካ ያቀረበችውን ረቂቅ የሰላም ዕቅድ በዝርዝር ማየታቸውና ጦርነቱን ለማስቆም የሚረዳ መሆኑን ተናግረዋል። ዝርዝር ጉዳዮች ደግሞ በዛሬ ውይይታቸው እንደሚመለከቷቸው ፕሬዚዳንቱ መግለጻቸው ተሰምተዋል። የትራምፕ ልዩ መልእክተኛ ስቲቭ ዊትኮቭ ከዛሬ የሞስኮ ጉዟቸው አስቀድሞ ከዩናይትድ ኪንግደም ጠቅላይ ሚኒስትር ኬር ስታትመር ጋር ተወያይተዋል። ባለፈው ሳምንት የሩሲያው ፕሬዚዳንት ቭላዲሚር ፑቲን በዩናይትድ ስቴትስ የቀረበውን የሰላም አማራጭ መመልከታቸውን ገልጸው ገልጸው ጦርነቱን አስቀድሞ እርቅ ለማውረድ መሰረት ሊሆን እንደሚችል መናገራቸውን የቢቢሲ ዘገባ አስታውሰዋል። የተወደዳችሁና የተከበራችሁ የጣና ዕለታዊ መረጃ ተሳፋሪዎቻችን የዕለተ ማክሰኞ መረጃዎቻችን እነዚህ ነበሩ። ዕለታዊ የጣና መረጃዎች እንዲደርሷችሁ ቻናላችንን ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ።